ሰላም ቤተሰብ እንደምን አላችሁልኝ እግዚአብሔር የተመሰገነ ይሁን እኔ በጣም ደህና ነኝ ከፍትፈታው ዓለም መለስ ብዬ ዛሬ ደግሞ እስኪ ልጠይቃችሁ ቤተሰቦቼ ኦርቶዶክሳውያን የሚመለከተው እናንተን ነው ብዬ ነው ሌሎቻችሁም ወዳችሁ ፈቅዳችሁ ብታዩት የሚጎዳችሁ ነገር አይኖርም ትጠቀሙበታላችሁ እንጂ እስኪ በመምህር ተስፋዬ አበራ ገጠመኝ የተማራችሁ ብቻ እስኪ ንገሩኝ፣ ህይወታችሁን የቀየራችሁ እንደዚህም አለ እንደ የተገረማችሁበት ፓርት የቱ ነው? እኔ ብዙ አክቲቭ አይደለሁም ብዙ አልከታተልም። ግን ካየኋቸው ታሪኮች ውስጥ እጅግ በጣም ያስተማረኝ የገረመኝ በዚህም ዘመን እንደዚህ አይነት ወጣቶች አሉ እን አገራችን ላይ እንደዚህ አይነት በረከት ለበረከት የቀረ ትውልድ አለ እንደ ያልኩበትም አለ ከዛ ውጭ ደግሞ ለምሳሌ ይሄ ሰሞኑን እየተራገበ ያለው በነና ምክንያት እንደውም ይሄ አስተማሪ ነው ብዬ አስባለሁ። ይሄ የዚች ልጅ ህይወት አስተማሪ ነው ብዬ አስባለሁ። ባሏ እየማገጠባት በየስፍራው ነው፣ በየሴቶቹ ነው የሚሄደው፣ በየቀኑ ሆቴል ነው የሚገኘው። አንድ ጊዜ ምን አደረገች? ሆቴል ተከትለው ገባች ያለበት ቤርጎቢክ ገብታ ልብሱን ለብሶ እንዲወጣ ብቻ ነው ያደረገችው አስከትለው ወደ ቤቱ እንዲመለስ እንደዚህ የምታደርግ ሚስት አለች። ሲማግጥ ባሏን አግኝታው ተረድታው ይሄ እርኩስ መንፈስ ነው ሊሆን የሚችለው፣ የኔ ባል እንደዚህ ሊሆን አይችልም፣ አስታምሜው እስኪድን እጠብቀዋለሁ የምትላለች። ቤት ካስገባችሁ በኋላ ምንድን ያደረገችው? ሻወር ውሰድ። እውነት እሱ ለራሱ አምኖ እሷን መከተሉ ሚስቱን ምን ያክል እንደሚያምናት ነው የሚያሳየው። ምክንያቱም ጥፋት አጥፍቶ ልታርደኝ ነው ልትገድለኝ ነው ብሎ አለማሰቡ ዝም ማለቱ፣ ዝም በማለቱ አለመፍራቱ ሌላ ጉዳይ ነው። የተማራችሁበትን እስኪ አስቀምጡልኝ። ሌላው ደግሞ ሁለተኛዋ ደግሞ እኔ የተማርኩባትና የገረመኝ የወለደች ልጅ ወልዳለት እንደገና ሰራተኛ ሁና እዛ ቤት ገብታ ልጁ የእሱ እንደሆነ አስወረጁ ብሏት ስለነበረ የእሱ እንደሆነ ጊዜ ጠብቃ የእግዚአብሔርን ፍቃድ ጠብቃ ያሳወቀች ጀግኒት፣ በሰራተኝነት ቤታቸው ተቀጥራ ለቤተሰቦቹ ቤተሰቦቹ አያውቃትም፣ እሱ ግን ያውቃል። እሱ ጋ እንደነበረች ግን ልጁን እንደወለደችው ስለማያውቅ አብረው እየኖሩ ልጁንም እዛ አሳድጋ የሌላ ልጅ እንደሆነ አድርጋ ስታሳድግ ኑራ በኋላ ላይ እያሳወቀች ጀግኔት እነዚህ እነዚህ ታሪኮች እጅግ በጣም ገርመውኛል። እናንተ ከገረማችሁ ታሪክ ውስጥ እስኪ አንዱን፣ በዛውም ልክ ደግሞ የሰው ልጅ እንክፋት ሰይጣን ጋር እንዴት እንደሚተባበር ያየሁበትን ፓርት አለ እውነት። እስኪ ጹሙ ጸልዩ ነው የሚሉት እነዚህ አባቶች እስኪ እናያቸው፣ ባንጠቀምባቸው እንኳን አንጎዳባቸውም። እባካችሁን ወገን እዩ፣ ገጠመኝ፣ ተመልከቱ፣ ተከታተሉ።